ነገር የኑኑሻ መከራ በዚህ ቢበቃ በጣም ደስ ይላል ማለት ነው። መከራዋ በዛ። ወንድሜ እንዴት ናችሁ? ደህና ናቸው። አዱ ወንድም የሚሆነ ነው። ም ነርገሆ እንግዲህ በእንግዳ ድራማ በኩል ተመድሰናል ማለት ነው። ሳምንታችሁ እንዴት ነበር? ቆይታ፣ ስራ፣ ጤና ሁሉ ሰላም። በያላችሁበት ሰላማችሁ ዝዝት ይበልላችሁ። ሰላም በያላችሁበት እመኝላችኋለሁ። ውድ የቻናል ቤተሰቦች፣ ቪዲዮን ስጀምሩ ላይክ፣ ሰብስክራይብ እያደረጋችሁ ያላችሁን አስተያየትና ጥያቄያችሁን በኮሜንት እንድትና እንድታስቀምጡልን ስንል በትህትና እንጠይቃለን። ውዴና የተከበራችሁ የቻናሌ ቤተሰብ ማለት ነው፣ ለምትሰጡኝ ድጋፍና ለምትሰጡኝ አስተያየት በጣም ከልብ አመሰግናለሁ። ሰላማችሁ ዝት ይበለልኝ። እንግዲህ በእናሁን በኩል መጥቻሉ ማለት ነው። እንግዲህ እናሁን ወይም የአፌት በሚለው ሀረግ ላይ የምታውቁት ማለት ነው እንዳመለጠ ሁላችንም እናውቃለን ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? አሁን ላይ ደግሞ ያለው እንግዲህ ናሁም የእህቱን ንብረት ለማስመለስ ውጣና ውረድ እያደረገ ያለው እንዲሁም የመሲን ፍቅረኛ ለመንጠቅ እያሰበ ነው ማለት ነው። ቴዲ ማለት ነው ቴዲን ሴት ቴዲ ጋር እየተጣሉ ነው ያሉት። መሲን ይፈልጋታል ማለት ነው፣ መሲን ይፈልጋታል እና አሁን ማለት ነው፣ እሷ ደግሞ የምትፈልገው ያኛውን ነው ቴዲን ነው ማለት ነው። እና በእናንተ በሁላችንም ማስተያየት ላይ እና ጥያቄ ሁላችንም ሰውን እናነሳሳታለን በዚህ ላይ ይዤላችሁ የመጣሁት ምንድን ነው እና አሁን ከመሲ ጋር ቢሆን የሚል ብዙ ኮሜንት አለ። ና መሲ ከማን ጋር ብትሆን ደስ ይላችኋል? እሷ ግን የወደደችው ቴዲን ነው ማለት ነው። ቴዲን በአካል ሳታውቀው ነው የወደደችው ማለት ነው። በጽሑፍ፣ በሪከርድ ብቻ ነበረ የምትወደው። በአካል ሲነግራት ግን በጣም ታናዳበት አለ። ጠልተው ነበረም አሁን ግን ተቀራርበዋል። እንግዲህ ወይዘሮ ሌሊት ደግሞ መሲ ሪከርድ ስታደርጋት ቪዲዮ ስቀርጻት የነበረውን ቪዲዮቿን በሙሉ ደግሞ አይታችኋለች እና እነእት አባታለች ምን እየሰራች ነው ብላ ብድሉ አባታለች እና ድንገት መኝታ ክፍሏ ላይ አስገብታ እየደበደበቻት ነበረ። እንግዲህ ስትደበድባት አይንዬ ስትመጣ። በቃ ምንም ነገር እንዳልተፈጠረ አድርጋ ራሷን እያሻሸች ራሷን አዙሯት፣ ወርቃ እኮ እያሻሸዋት ነው ብላ ውሸቷን ጠማምራ ወራችበት ማለት ነው። እና መሲሚቻ አስመሰይ እያለች ራሷን እያሳሸች ነበር። እና እንግዲህ በቤሉል እና ናሁን በኩል ስንመጣ ደግሞ እንግዲህ ኤልሹና ኑኑሻ እንዲሁም አዱናይ እና ቤሉን ማለት ነው። እነዚህ አራቱ ልጆች እንግዲህ ኑኑሻ ቤሉልን ትፈልገዋለች፣ አዱናይን ደግሞ ኤልሹ ትፈልገዋለች ማለት ነው። ኤልሻ ላይ አዱናይ ነው የምትፈልገው፣ አዱናይ ደግሞ ኑኑሻን ነው፣ ቤሉንም ኑኑሻን ነው የሚፈልጉት። ኑኑሻ ግን የምትፈልገው ቤሉልን ነው ማለት ነው እና ውድና የተከበራቸው የቻናሌ ቤተሰቦች ቪዲዮውን ላይክ እና ሰብስክራይብ እያደረጋቸው እንድታበረታቱ ይሰል በትህትና እጠይቃለሁ። የምወዷቸው የማከብራቸው የቻናሌ ቤተሰቦች እንግዲህ ወይዘሮ ሄለንን እንደምታውቋት ማለት ነው። ቃል አስገብታታለች ምንም ነገር ቢፈጠር ከአሁን በኋላ ካጠገቡ ላልቀርብ ላልገኝ ቃል ገባድሻ፣ አለው እኔ ከቤት አስወጥተች ጠኝ እስከ ማለት ድረስ ማለት ነውና ወደ ሁለተኛ ዘንዴ ስመለስ አሁን ላይ የምትዋት አሁን በሽሹ ላይ የምትያት ማን ትባላለች? አስታወሳችኋት? ይች ልጅስ ማናት? ብዬ ልጠይቃችሁ ብዬ ነው ማለት ነውና እንግዲህ ወደ እንንሻ ጋር ስንመጣ እንንሻ ላይ የሚደርሱ ዚህቃዎች እና በሀረግ ድራማ ደግሞ በእፍራት ላይ የሚደረጉ ድራማዎች በጣም መከራዎች ይበዛሉና አንዳንድ ጊዜ መከራዎች ሲበዙ እንደ ሚስማር ያጠነክረናል ይባላልና እውነት ነው እና አንዳንድ ነገሮች በተደጋጋሚ እንትን ሲሉ ሲደጋግሙብን እነኛ ነገሮች ለበጎ ናቸው ብለ ብለን ማለፍ ይገባናል ማለት ነው እና አንዳንዴ ግን እኛ ሰው እስከሆነ ድረስ ሰውነንና ደካማንን ቶሎ ተስፋ እንቆርጣለን፣ እንጸጸታለን ለምንድን ነው ብለን ራሱ ማለት ነውና፣ ይህ ይሄ መዳረግ የለበትም ማለት ነው። የነዚህ የሁለቱ ፍቅር ደግሞ መመለስ አለበት። በፊት እኮ በጣም ነው የሚዋደዱት፣ በጣም ተሳሰቡት፣ በጣም ከመጠን በላይ የሚተማመኑ ሁሉ አይመስሉም ነበርና ፍቅር እንደዚህ በም እኛም ሰው ነን እና ደካማነንና ለዛም ስንል ነው በሰው ላይ ታማኝ ማንሆነው እኛም ለሰው ታማኝ መሆን ምና መሆን ያለብን ለሌሎችም ለእኛ ታማኝ እንደሆኑልን መጀመሪያ ራስ ማሳመን ያስፈልጋል ማለት ነውና እንግዲህ አቤልማ ጠበቅ አርጎ ይዞታል። ባልዶ እዚህ ግን የአዱናይን የሪከርድ ቅጂ የነጠለችበት ምክንያት ምክንያቱም የአባቱ ገዴ እንደሆነ ስለሚያቅ ስለምታቅ የአባቱን ገዴ አባቱን የገደለችው ወይዘሮ ሔለን እንደሆነች ቢያቅስ ብብታቅ ብሎ ብላ ነው ያንን ሪከርድ እንዳይደረገ አድርጋ ስልኩን የነቀረችው ከሪከርድ መስጫው ላይ ማለት ነው። የሪከርድ ድምጽ መእጃ ነበረ እሷ ስለማስፈልግ እንግዲህ ነጥንት ብለዋል ማለት ነው። እና ለምን አጠፋሹ ተከታተኛለች ማለት ነው ሲል፣ አይ አጋጣሚ ነው ያየሁህ እንጂ አላየሁህም ስትል መሲ መልሳለታለች። እና በድጋሚ እሷን እየጠራች ከእሱ ጋር እያወሩ ወይዘሮ ሄለን አምራ እየተጣራች ነበረ። መሰረትም መሰረትም ምን ተፈጥሮ እንደዚህ ጮሃ የምትጣራው በማለት ተነስታ ሄዳለች ማለት ነው እና ወደሷ ጋር እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች እያላችሁበት ሰላማችሁ ይብዛልኝ። ቪዲዮውን ላይክ እና ሰብስክራይብ ስታደርጉ በመጀመሪያ ቪዲዮውን ላይክ ታደረጋላችሁ። በቀጣይ አስተያየታችሁን፣ ጥያቄያችሁን ኮሜንት ላይ አስቀምጡልኝ። በመቀጠል ደግሞ እንግዲህ የሰብስክራይብ ምልክት ነክታችሁ ኦል የሚለዋን መንካታችሁን፣ ማጥቆራችሁን አትርሱ። ምክንያቱም ቀጣይ ቪዲዮ ስለቅ እንዲደርሳችሁ ያደረጋችኋል ማለት ነው። የሚወዳችሁ የማከብራችሁ የቻናላይ ቤተሰቦች ወይ ያላችሁበት ሰላማችሁ ይብዛለኝ። ወዳችኋለሁ፣ አከብራችኋለሁ። ሳምንት በሌላ ፕሮግራም እስከምንገናኝ ሰላም።